እኔ ጭራሽ ሀይሚና ብሩክ ተታረቁልኝ፣ ነገሮቹ ተስተካከሉ ስል ይሄ ቴዲ ተብዬው ደግሞ መጥቶ ሊበጠብጥ እኔ ግን ቴዲና ሄኖክ አውቀው ድራማ እየሰሩብን ነው ማለት ነው። ሄኖክ አውቆን ለማስመሰል ብሩካ ሲሆን ሰው ይሆናል ሆነ እንደ ጥሩ ነገር እያደረገ ነው። ግን ሄኖክና ቴዲ ምናቸውም ነገር አላማረኝም ማለት ነው። ገምቱ። ሄኖክ ከመጣ በኋላ ነው ቴዲ የመጣው ማለት ሄኖክ ማለት አንድ ላይ መጡ ፍጼና ዩ እንትን ማለት ነው። ከዚህም በፊት ደግሞ አስባችሁታል። ፍጼ ደግሞ ፍጼን ራሱ ደብድቦታል ማለት ነው በጣም ደብድቦታል ማለት ነው። እና ከገባችሁ ማለት ነው። እና ቴዲና ሄኖክ ምንም ነገራቸው እያማረኝ አይደለም። ሆን ብለው ሀይሚና ብሩክን ለማጣላት የሚያደርጉት ነገር ነው ማለት ነው። ለምን አይታችኋል? ያለውን ነገር ማለት በሰላም ቁጭ ብለው እያወሩ እየተጫወቱ ጀስት ብሩክ እንኳን ሀይሚ እንኳን ጀስት ለምን መጣህ? ምናምን አለችው ሄኖክን። እውነቷን ነው ማለትም ነበረባት። ብዙ ነገሮችን ሲያበላሽ ነበረ። ነገሮችን እንደማስተካከል ጓያረ ክብሪት እየለኮሰ ነበረ ማለት ነው። እኔ ቦን ነበረ በሩጫ ነበረ ውጣ ሊም ብዬ ነበር ማባረር። ግን ሀይሚ ደግሞ ክብር ያላ ሰው ስለሆነች ምንም ነገር አላደረገችም ማለት ነው። እና ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰብ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ እን የምትወዱና የምታከብሩ ሰዎች ማለት ነው። ሲቀጥል ለመለው የኦርቶዶክስ እምነት ተከታይ እንኳን ለመድሃን ያለው አመታዊ በዓል በሰላም በጤና አደረሳችሁ እያልኩ ያው ዛሬ በመጀመሪያ ብሩኬ በጣም ደህና ሆኗል፣ ይሽ ተሽሎታል። በጣም አሪፍ ነው። ዛሬ እንደመንዳጋጣሚ ሆኖ ፍጼና ኒሄኖ ናቸው የመጀመሪያ ቪዲዮን የከፈቱት ማንቸስት እንደመጠየቅ ነገር ማለት ነው። እና ያው ጠይቆታል፣ ጥሩ ነው። የታመመን ሰው መጠየቅ ቆንጆ ነው። እንደ ጓደኝነት እንደጀማ ሄዶ ሊያጫውቱት ምናምን እያለ ያው በመሀላቸው እያወሩ እያለ ነው። አንደኛ ሲጀመር ሲመጡ ራሱ ሶ አንድ ላይ ሆኖ ራሱ ያለመግባባት ተፈጥሯል ማለት ነው። ይሄ ነው። ለምን ብሩክ ያን ነገር በፊት ያደረገችውን ነገር እንዳልተውላት ጀስ አሁን ላይ በህመሙ ምክንያት ያው ህመም ላይ እንዳለ ሆኖ ዝም እንዳላት ምናምን ነው ያወራ ያለው ማለት ነው። ግን እኔ ለምን እንደሆነ አላቅም። ብሩክ ብሩክ ሀይሚ ምናምን ከብዙ ሰው ጋር ሆኖ ሲመጡ እናደዳለሁ? እኔ ብቻዬን እናንተ ምን የምትናደዱት ማለት ነው። በጣም ነው የምናደደው የእውነት ለመናገር አሁን። ትናንት በጣም ደስ ሲሉ ነበረ ማለት ነው። ደስ የሚል ነበረ ማለት ነው። ለምን አንደኛ ማንም ሰው አልመጣባቸውም። ጀስ ራሳቸው ሲያወሩ ከተመልኮቻቸው ጋር ሲያወሩ ሲጫወቱ ምናምን ነበረ ማለት ነው። ዛሬ ግን ያ ሆኖ ሳለ አንደኛ ሄኖክ የመጣበት ምክንያት ምንም አልገባኝም ማለት ነው። ሄኖክ በብዙ መንገዶችን ነገሮችን ሲያበላሽ ነበረ። ፈዜዛ ጋራ ብሩክና ቴዲ ለማስማማት እያስሞከረ ያለውን እውነት እንዲናገር የገፋፋ ሀይሚና ቴዲ ምንም ነገር ግንኙነት እንዳሌላቸው ፍፄ ብዙ ነገሮችን ሰፖርት ሲያደርግ ነበረ። ብዙ ነገርን ንገረው ሀይሚና ብሩክ እንትን ግንኙነታቸው ያሌለ ነገር ላይ እንዳይሄድ ማለት ነው። እና ፍፄ በጣም ዋጋ አካፍሏል ማለት። ሄኖክ ደግሞ በዛው ሄኖክ ደግሞ በዛው ልክ እያጋጋለ እያጋጋለ ክብሪት እየለኮሰ ነበረ፣ ብሩክ እንዲደበደበው ምናምን ማለት ነው። ልዩ አሁን በዛ እልህ ይዞታል። ቴዲ ማለት ነው። ለምን አንደኛ፣ ሃይሚ አሁን ግዴታ ቤት መቀየር አለባት። ቤት ካልቀየረች በጣም ነው ምንስት የሚለው ማለት አሁን እዚህ ጋር ነገሮች ተስተካከሉ ሲባል እቤት እየመጣ ለዚው እንደ ታንተን የሆነ በጣም እንደ ንቀት ነገር ነው ቢሆን በቢጣሽ ሌስታል ነገር ሆነ ሙዚሁን ቡርትካኑ ይዟል መጣ። ግን ሰው ልጅ እቤታችሁ ሲመጣ መጀስ ውጣ ምናምን አትሉትም ከዛ ደግሞ የሚመልስበት መንገድ በጣም ሰው የሚያናገርበት መንገድ በጣም ያስጠላል። በጣም ነው የሚያስጠሉ ማለት እንዴ ልጅቷን እዛ ምን በማታቁ ልጭ አፈልቋት የምደርሱት ደና ይነት ፀጉሩን እያሻሸችው ስታወራው በቃ በጣም ደስ ይል ነበረው፣ ስለ ሆስፒታል ስላለው ነገር ምናምን። በዛ አጋጣሚ ሚስጥር ወጣበት ብሩኪ መድኃኒት እንደማይወድ እና ስለዛ ስላለው ነገር እያወሩ ምናምን ነበር እና ጀስት በመሀል ያልሆነ ነገር ተፈጠረ። ማን በቃ በጣም ደነግ እኔ ለዛውም መጀመሪያ ላይ እንትሮን ቪዲዮ ሳይ ሄኖክ እና ብሩክ የተጣሉ መስሎኝ ደስ ያ ለምን እንደሆነ ታውቃላችሁ? ባለፈው በጣም በብዙ ነገር አናዶኛል ሄኖክ ማለት ነው እና ደስ ብሎኛል ማለት ነው እና አንደኛ ፍፄን ሳይሆን ማስወጣት ያለባችሁ ብሩክና ሀይሚ ሄኖክን ነው። ሄኖክ ፍፄ በጣም መልካም ሰውና ቅን ሰው ነው ማለት ነው ሄኖክ እንኳን እንደዛ ደብድቦ ዛሬ አብረው ቁጭ ብለዋል ማለት ነው። ግን ሄኖክ በጣም ምንም ምንም ነገር እያማረኝ አይደለም ማለት ለምን። እኔ ሲመስለኝ ራሱ ሄኖክ የላኮ ይመስለኛል ይሄ ልጅ ማለት ነው። ለምን በሙድ በ23 ምናምን ተነጋግተ በኮር ተነጋግረው ምናምን ያህያን ይመስለኛል ማለት ነው። እኔ አላቅ ይመስለኝ ማለት ነው። ለምን እንደተቃላችሁ? ለምን ለምን ትናንት አልመጣም ይሄ ጀስት እናንተ ባላችሁበት ህዝብ በተሰበሰበበት ለምን እንደዚህ ማድረግ ቻል ይችል ማለት ነው። ሲቀጥል ማለት ነው እና በምንም በማያውቀው መንገድ ነው ጭራሽ መጣ። የሆነ እንደ ሶፋሌ ነው እንትንን ያወረወረ ይሁን አለ አይደለ? በጣም እዛ ቤት ውስጥ ወዳጅ እንደሆነ ነገር ይሁን በቃ እንዲሁን፣ የኔ ቤት ነው ያባወራ እንደ አባወራ ነገር ነው ያደረገው። ራሱ ሲያወራ ነበር፣ አወራወሩ ምናምን ማለት ነው። እና ምንም አላለም ማለት ነው። ሀይሚ ደግሞ በጣም ሁሉን ነገር በመልካም ነገር የምትወስጁ ነገር አለ። እዚህ ጋር የህይወትሽ እየተበጠበጠ ፍቅረኛሽ ብሩክ ሊለያይሽ እየሞከረ እንዲ ሄ ጥፋተኝነት ስሜት ተሰምቶት ነው እኮ የመጣው ነገር ቅን ነገር። ጥፋተኝነት ስሜት ቢሰማ በእነዚህ አይነት መንገድ አይመጣም። መጀመሪያ ወይ ፈጽሚ ያናግርም ይሞክር ነበረ። ዘሎ ቤት ክብር ነው የእውነት ቤት ክብር ነው። እንደ አንትን ከፍቶ እንኳን አይገባም አንኳክቶ ምናምን ነበር የሚገቡ ማለት ነው። ግን እሱ እንኳን እያን አላደረገም ተጸጽቶን እንኳን ድንድንድንለው ማለት ነው። እና አንዳንድ ጊዜ ነገሮችን አሚስታ እንትን ቆም ብለሽ ማሰብ አለብሽ ማለት ነው። እና የሆነ እንትን በይ ብልሁኝ ማለት ነው። ለምን ብሩኬ ደግሞ ሁሉን ነገር አልተወኩትም፣ ለምን ሁሉን ነገር አልተወኩትም ማለት አውቄኑ ዝም ያልኩት ለምን? አሁን ላይ ህመም ስላለኝ ህመሜ ላስታም ብዬ ነው እንጂ እንደ አዲስ ደግሞ ስለነዛ ሁሉ የምትመልሽልኝ ጥያቄዎች አሉ። እሱ አልሬዲ ያው የተወላት መስሏት ነው አሁን እንደዚህ የቀረበችው፣ እንደዚህ ያስታመመችው፣ አብሮ ትሪት እያደረገች ጊዜ እየሰጠችው ያለው ማለት ነው። ከሱ ጋር ነው ያለችው ማለት ነው። ጀስት ራሱ ሀይሚ ቤት ነው ያለው ብሩኬ ማለት ነው። አልጋ ለቃለት ለቃለት ማለት ነው ግን ይሄን ነገር እያደረገችልን የማያምንበት ምክንያት እንደምን እንደሆነ አይዶ አላቅም ማለት ነው ግን ካልሆነ ደግሞ ይሄ ልጅ እየበጠበጣችሁ የሚያስቸግራችሁ ከሆነ ሀይሚ ቤት መቀየር ነው ያለብሽ። ቤት መቀየር ትልቁ ፖይንት ተቤት መቀየር አድላ ይሄ ልጅ በቃ በጣም እየተከታተለሽ ነው ያለው፣ ወይ ሰው እየላከው ነው። ወይ ቤት መቀየር አለብሽ ማለት። ብሩኬ ደግሞ በሆነ ነገር ቱክ የምትለውን ነገር አቁም። አዳምጣት ስማት። የሆነ እርግጥ ትበል ወይ አንዳንድ ጊዜ እሷ አፈል ሁም ብሎ ይሄ ልጅ እናንተን እና ሀይሚን እናንተን ለማለያየት እስከመጣ ድረስ ነገሮችን ማጥናት አለብን። ማለት ቶሎ ብለን ለውሳኔ መቸኮል የለበትም። ይሄ ደግሞ ሄኖክ የተባለ ደግሞ እንዲህ በዱላ የሚያምን ይመስል ቶሎ ብሎ መጥቶ በቃ መማታት። ባለፈው ፍጹም ዝርር አደረገው። እሷ ሀይሚ ናት የምትጎዳው በማላግ ለመገላገል ሲሞክሩ